እኔ እኮ ለሰው ጺሙን አስልክ ብቻ። እኔ ግን ቆረጥኩ በጣም። እግዚአብሔር ጨርሰው ይማረ ሄዱሃል። አሜን አሜን። እንዴት ናችሁ ግን ጋይስ? አሁን ደህና ነው እግዚአብሔር ይመስገን። ባለፈው ያው ሶስተኛ ኦፕሬሽን ቀርቶ አለ የሆነ የሚቀረው ነገር አላልናችሁም? እሱን ደግሞ ትላንትና አረጉለት። አሁን ትንሽ የሆነ ነገር አድርገውለታል እሱ ካለቀ በኋላ ቢያንስ አንድ አምስት ቀን ስድስት ቀን ቆይቶ ካሁን በኋላ በቃ ሳምንት ቆይቶ የሚወጣ ይመስለኛል አይደል ወይ? አይ ጉዴ አንቺ መልካም ሴት ነሽ ሆዲ አጥብቆ ሊይዝሽ ይገባል አይ እኔማ ልንገራችሁ ቆይ ይሄ ሰውዬ አቃጥሎ ሊደፋይ ነው ቆይ ግን እውነት ልንገራችሁ፣ ኖርማል እንትኑን አይደለም፣ ሌላ ነገር አይደለም። ቆይ እኔ እዚህ እሱ ጋር ስመጣ፣ በየቀኑ ስመጣ ማለት ነው፣ እንዴት ነው በተቻለኝ ቀን እራሴን ቁልት ልትልት አድርጌ አምሮብኝ እመጣለሁ፣ እሱን ደስ እንዲለው ማለት ነው። እንዴት ነው ለመውጣት እንዲጓጓ አብሮኝ ለመራመድ ምናምን እና አንዴ እንደዚህ እንትን ለብሼ እንደዚህ ክፍት ቪ ያላት ጃኬት ነገር እሷን ለብሼ መጥቼ ጋይ የዛን ሰዓት ላይ እሱ እንትን ነበረ ኦፕሬሽን አድርጎ በሁለተኛው ቀን ነው ምናምን ነው። አውራ የእሱን ፈቃድ ጠይቀ ካወራሽ በኋላ ይለኛ። ነው ይሄ መጥፎ ነገር አይደለም። ልንገራችሁ፣ ይኸውላችሁ፣ ልትፈታተኝ ተፈታተኝ። ምን ልፈታተነው? ደስ እንዲለው ነው እንጂ ከስሱ እንዲለው ነው መጥቼ እኮ ጋይስ ጠዋት ስንት ነው አስራ አንድ ሰዓት የመጣው እኮ እስከ ምሽት ሀያ ሶስት ሰዓት እኮ ነው ወደ ቤት ሄደው መሄድበት የለኝ ለብሼ አንድ ሁለት ሰዓት አይቼው ወደ ቤት ብሄር ነው እንጂ የሆነ ቦታ ልትሄጂ ነው ምናምን ምናምን የሚባለው እንደዛ ቁንጅት ችት ብዬሽ መጥቼ እኮ ከሱ ጋር ነው ውዬ፣ ሀያ ሶስት ሰዓት ወደ ቤት ልተኛ ነው ሄደው። ምንም እንትን የለውም ብቻ በሁለተኛ ቀኑ ማለት ነው ኦፕሬሽን ባረገ በሁለተኛ ቀኑ ያንን እንትን ምንድን ነበረ የሚባለው እሱ አለባበስ ስለርያ ለብሼው ነበር፣ እና አላየኝም ጋይስ። ኦፕሬሽን አድርጎ በስምንተኛ ስምንት ቀን ቆይቶ ነው ምናምን ደህና ነብስ ሲዘራ አየውና እንደ አለ እንደ ያለ አለባበስ ለብሰሽ እንደምትጨት አለ። እንዴ እንደዚህ አይነት አለባበስ ለብሰሽ የት ልትሄጂ ነው? እንትን ያልሽው አይደለኝ? እንዴ ባለፈው ለብሻው ነበር እኮ ምንም አላልክም አልኩ እና፣ በጣም እያሳቀኝ ነው። እንደዚህ አይነት ሴት አልፈልግም እያለኝ ነው። እንግዲህ ምን ትላላችሁ? ሰርጉ መቼ ነው? ደበረ ነው ቀንጆ ነው ገና ገና እንደ አሁን ጤነኛ ሆነ ወጣ የሆነ ሰውዬ ጋ ነበረ እያዞረው ነበር፣ ግን አሁን ያን ድርና ያስቀምጣ ያ ያ አንሶ ቤተሰሩ ቴንኪው አመሰግናለሁ እያላችሁ ነው አሳየነ ታዩት ያላችሁ ከሰባት ቀን በኋላ ታዩት ያላችሁ አይደል? አሁን ቪዲዮ ላይ ሞታታ ያ ገብርኤል ይጠብቃችሁ፣ አሜን። ኖ ኖ አሁንማ አይወጣም። የእኛ ሕዝብ ታቆ የለ ያው ስድስት ወር። አይ ቦስ፣ አሁን በጣም ደና ነው። እርግጠኛ ነኝ ከአንድ ከሶስት ወር በኋላ ሰውነቱ ራሱ የሚመለስ ይመስለኛል። ሁለት ወር አይደል? ኖ ኖ አሁንማ አይወጣም። ምን የእኛ የኛ ሕዝብ ታቆ የለ እንደ የሆነ እንትን እንኳን ቢባል ቀጭ አረግና የሆነ ጊዜ ደግሞ እንዲህም ነበር ብሎ ያወጣዋል። አይዞን በእኔ፣ እግዚአብሔር ጨርሶ ይማረው፣ ሁሉም ይማርህ እያለሁኝ ይሄው እንጂ በኮመንት እንትን ተንከባከቢ። እንደ እንክብካቤማ እንደ አየር መንገድ ነው አይደል ቤብ? አረ እንዴ በይ እንዴ ከጥፍሬን ወደዳችሁት ስለልደት የተሰራሁት ትንሽ አስረዝም ያሉ። ቴንኪው ቤብ። ልደት እንግዲህ እንዴት ነው የምናከብረው? አሪፍ ነው እዚህ እኮ ነው የምናከብረው። አንተ ጋር ስንት ቀን ቀረው? ዛሬ ስንት ነው? አስራ ስድስት ስድስት ቀን አይቀርም። ምግብ ደፍረህ ብላ። በጣም ደህና ነው። ኢንስፓይ የሆነ መጨረስ ያለበት ነገር አለ ከዛ መውጣቱ አይቀርም? ብላ ምግብ እንኳን ብዙም አይደለም። ብዙ ማጥቃየት የለውም። አስቸግሮኛል። ንሽ በልቶ በቃኝ ነው የሚለው እኔ ውስጥ ነው አይ በላቸዋ ታዲያ በኮመንት እንኳን እ የምን ብር ፋን እኛ ለራሳችን አናንስም። እኛ ከኛ ፋሚሊዎች የምንፈልገው ጸሎት ብቻ ነው። ምንም አይነት ነገር አያስፈልግም። ብር ለዳ ኢትዮጵያ በሱ ማገዝ የምትፈልጉ በእሱ ስም እንግዲህ ድሃ እርዱበት የተቸገሩትም እግዚአብሔር ይማር ወንድማችን። አሜን፣ አሜን፣ አሜን። አሳየን፣ ዛሬ ሳያች እንዳት ከሰው ደሞ እንዳት ላንተ ነው ለውጥ በጣም አለው። ሊቢያ ላሉት በጣም ጥሩ ኢትዮጵያ። ሚው ከጠዋት እስከ ማታ እኔ ማገዝ የምትፈልጉ ሊቢያ ላሉት ወንድሞቼ፣ እነሱም አምስት ኤሮ እንኳን ላኩላቸው። በስማቸው አምስት ኤሮ አስር ኤሮ ልትልኩላቸው ይጠቅማቸው። እኔ እግዚአብሔር ሕክምና ያለበት ያው እንግዲህ ድምጽ መሆን እየፈለግን ነው። ግን አሁን እንዴት ነው ግን የሚባለው፣ ቀን ተሰጥቷቸው ነበር። አሁን አሁን ምን ላይ እንዳሉ ኢንፎርሜሽኑ የለኝም። ግን ሁላችንም እዛ ላሉት ለተቸገሩት ብናገዝ ያለንን ጥሩ ነው እንዴ ቢያ ላሉት በጣም ደህና ነው። ቦስ በጣም ደህና ነው። አሁን በቅርቡ ይወጣል። ያሳይን አይቻልም። እኔ ቆንጆ ጊዜ እሺ ደና ሲሆን ሲወጣ ከዚህ የተወሰነ ጊዜ ፀጉሩን ተቆርጦ ጺሙን ተቆርጦ ምናምን ያው እንደምታውቁት ኦሬዲ ከወር በላይ ነው እዚህ ሆስፒታል ያለው እና ጸጉሩን እዚህ ማስቆረጥ አልቻልም፣ እዚህ ሆስፒታል ሰው ማስገባት ስለማይቻል እና አሪፍ ላይ ሲሆን የዛኔ እንትን ይወጣል ከሆስፒታል የምትወጣ ቀን በሳምንቱ ምናምን ትታያለ ፀጉር ተቆርጠው አሁን እኔ ቪዲዮ ላይ ግን በቃ በጣም ትልቁ ነገር እንትኑ ህመሙ አሁን ኦፕሬሽን ካረክ በኋላ ኦፕሬሽኑን ካረገ በኋላ ይሄ በፊት የሚያማው ይሄ የሚያቃስተው ምናምን ይሄ የበፊቱ ህመም ምንም የለም። አሁን ያለው ህመም የኦፕሬሽኑም ደና ነው። ይሄ ሶስተኛ ኦፕሬሽኑ ቀርቶ እናረጋለን ያሉትን አሁን አርገው፣ ትንሽ ሲነሳ እና ሲተኛ ይከብደዋል እና ያው መራመድ በደንብ የተንፋሹ እስኪስተካከል ትንሽ ይከብደዋል፣ ግን በጣም ደና ነው። ያስቃይ የለው አረ በጣም ሰላም ነኝ። እግዚአብሔር ይመስገን። ኮፍያ ኮፍያ ትወዳለህ። እንደ ቤት ኮፍያ የሚያምርብህ ግን ይመስለኛል። ያው ኮፍያ ምን ደስ ይለምጣ። አንዴ ነገር የሆነ ተኮልም በኮፍያ እኮ መውጣት ትችላለህ። እቺን አስተካክልልሃለሁ። የዛ በኋላ ነው ምላ፣ አሁን ሳይሆን በደንብ ደህና ሆነህ ትወጣለህ። ጥሩ አይዲያ ነው ያ ኮፍያ አድርጌ አሁን አይደለም ምላችሁ ጋይስ። ከሳምንት በኋላ ሲወጣ በጣም ጸጉሩ እሺ ቆየ። ያ ከፈለገ ነው ማለት ነው እንጂ አሁን እኔም እንዲወጣ አልፈልግም። ምክንያቱም አይን አይን ፈራው ነው ይሳነኝ። ቀስ እያለ ለመድ መጀመሪያ ወደ ቤት በቤት ሄዶ

ዋናው የሱ ጤና ነው። እዙ ለካ እሱ ለካ ታንክዩ እያለሽ ነው። እሱ ለካ አረ፣ በደንብ እንት እኔ እኮ ቃል ገብቼላችኋለሁ እኮ ትንሽ ትንቀሳቀሳለህ። እኔ እኮ ቃል ገብቼላችኋለሁ የዛ የረሳችሁት ቦስ ለመጀመሪያ ጊዜ ፊቱን ሲያሳይ የቲክታክ ላይ ከዚህ ድኖ ሲወጣ ድኖ ሲወጣ ስላችሁ ከዚህ ወጥቶ ገና የሆነ ሬሃ የሚባል እንትን አለ። ያንን ከጨረሰ በኋላ ሲወጣ ቦስን ማሳያችሁ። በሱፍ ሱፉን ገጭ አርጎ ጸጉሩን ተቆርጦ በቃ ዝንጥ ብሎ ሌላ ቦስ ነው ማሳያችሁ። እንዴ ይሄ ቦስ ነው እንዴ እስክትሉ ድረስ የሆነ በቃ ፍፍት ብሎ እንደሱ ሲሆን ነው ለካሜራ እንትምለው እንጂ፣ አሁን ቦስ አይወጣም ለተወሰነ ጊዜ በቪዲዮ አይወጣም። ይሄን የመሰለ ልጅ ነው እንዴ እስክትሉ ድረስ እንዴ ጥርሱ ተሰርቶ እ ሙድ የያዛችሁላ። እሱ አይፈልግም መሰራት፣ ግን በግድም ቢሆን እጅና እግሩን አስሬ ጥርሱን አሰርቼ ከሱ ገጭ ገጭ አሩ ስለማሳያችሁ ማለት ነው። የናንተ ጸሎት ስላገዘው እንደዛ ነው የማሳያችሁ ቦስን ያ የአግሪ ትስማማለህ? አዎ ይስማማል። እንደዛ ነው የሚሆነው። እንደዛ ነው ይዤላችሁ የምመጣው። ከዛ ለእናንተም ጥሩ ነው። እንትው የጸሎታችን መልስ የጸሎታችን መልስ ነው የሚሉት እነሱ። ለእነሱም እንደሚሆነው እናንተ ጸልያችሁለት ከጎኑ ሆናችሁ አላፈራችሁም ማለት ነው። የጸሎታችሁን ፍሬ አሳያቸዋለሁ በሚገርም ሁኔታ አምሾን ደግሞ እንደሚሳካልኛ ነው ሁሌም፣ የሆነ ጥሩ ነገር አስቤ የማይሳካልኝ ነገር የለም። በእግዚአብሔር ምንም አይጎልበትም ምንም። ግን በቃ በሚገርም ሁኔታ ነው እንዲወጣ የምፈልገው እንጂ አሁን እንዲወጣ አልፈልግም። አሜን፣ አሜን። ወርቅ በሳት ይፈተናል። ትክክል፣ ይሄ አባባል ትክክል ነው። ሁሉም ያውፀልልውለት አፔታይቱ እንዲከፈት እሱ እየበላው ነው ይላል። ግን እኔ በቃ እንዴት ነው ከመቸኮሌ የተነሳ በጣም ቢበላ ደስ ይለኛል። የሆነ እንዴት ነው እኛ እናቶች ሴቶች በተፈጥሯችን የወለድን ማለት ነው፣ እናቶች ልጆቻችን በቃ ምንም ቢበሉ የጠገቡ አይመስልንም። ልክ እንደዛ ማለት ነው። እንዴት ነው እንዲወፍሩ የሆነ በቃ እንትን እንዲሉ እንደምንፈልግ ሁላ እንደዛ ነው። ቢበላ ቢበላ ደስ ይለኛል። እሱ በቃ ይላል ያው። እየተነጫነጨ ምግብ ቢበላ ጥሩ፣ ትንሽ ደግሞ የሚያብር ይበላ ጥሩ ነው እንዳለ ብላ ብላ ብላ ብላ ምግብ ጥሩ ነው እያሉ እየጻፉልን። አንዷ ደግሞ ዶክተር ነች። እኔ ዶክተር ነኝ፣ ኮፕሬሽን በኋላ በጣም መመገብ አለብህ እያለች ነው እና ፈሳሽ ነገር ያ ፈሳሽ ግድ ነው። ፈሳሽ እንኳን ችግር የለበትም። ደና ነው ቦስ፣ በጣም ደና ነው። እግዚአብሔር ይመስገን። እጭክ በጣም ፈጣሪ ይመስገን። አስቀያሚ ሴት ትለኛለች። አይ አም ቢዩቲፉል በጣም ነው ማምረው። በጣም በዛ ላይ እግዚአብሔር ጥሩ ልቦና ሰጥቶኛል። በቂያ አሰጣት። በብሎክ ነው ያሰናበትኩ። በብሎክ አይቆቁ ለና አይ ና አቃታለሁ ከየት እንደመጣች

አሁን ምንም አይነት ይሄ እንትን የለህም። ይሄ ስለቴን አስገባለሁ እያለ ነው። አንድ ገዳም ተስያለ ሆስፒታል አስገብተኝ ጨረሱ ከማርኝ ወይ አቡነ ጨጌ የሚባል ገዳም፣ እሳቸው ስለቴን ሁለት መቶ ብር ተስያለ። አሁን በቅርቡ ልፈታቸዋለሁ። ይሰማችሁ ያው እሱ ድምጽ ስለማይሰማችኋል፣ ግን የሚለው አይደል ይሰማል። ጋይስ እ ረውትያላይሰማል እሱን አላሳያችሁም። ቦስ አይታይም። አሁን ድምጹም ብቻ ነው ያሰሙት እስከተወሰነ ጊዜ

የተሳለው ስለደረሰ ይሄ ምስክርነት ነው ያለሽ ምስክርነት ነው ይነገራል። ይያለ ምስክርነት ነው ይሄ አይመለከተኝም። እኔ ይውላችሁ በጣም እግዚአብሔር ከሚያምኑት ሰዎች አንዱ ነው ብዬ ማስተሰው ነኝ። ስለዚህ የተሳልኩ ደርሶኛል። ደህና ነን ደህና ነን። ያ እውነት ነው። እኔም እንደዛ ነው የማውቀው ሰው የተደረገለትን ይመስክራል። በምንም አይነት በኩል ሆኖ ያ ቀን ይኸውላችሁ፣ ሴኩሪቲው እዚህ አሁን ያለበት ሆስፒታል እኔ ስገባ ሴኩሪቲው እንትን አለ ማለት ነው። በሩን ከፍቶልን ያው እያለፈን ነበርና አሁን እንዴት ነህ ብሎ ነው አይደለ ብቻ አሁን እንዴት ነው? አንተ ሁለተኛ ዕድል ነው የተሰጠህ ለመኖር ያው ለመኖር ሁለተኛ ዕድል ነው የተሰጠህ። አሁን በኋላ እንግዲህ ህይወትህን ጥሩ ነገር እያደረክ እያመሰገንክ መኖር ከመኖር ነው ያለብህ። አሎ ወላሱ ሁለተኛ ዕድል ነው የተሰጠህ። እግዚአብሔርም በዛ ቦታ ላይ ያየህ ሰው ነው። እኔ አሁን እኔ አሁን በሰው ፐርሰንት እላለሁ ሁሌ ሁለተኛ ዕድል ነው የተሰጠህ ነው የምለው። ምክንያቱም ሁለት ሁለተኛ ዕድል ነው የተሰጠህ ምክንያቱም እግዚአብሔር ከሞት ነው ያዳነው እንዴ ከዛ ነገር ላይ ተነስተ ከማንም በላይ በዚህ እንትን ሁኔታ ማገገሙ ራሱ ሚገርም ነው ይገረማሉ ዶክተሮቹ ራሱ ስላችሁ እንደዚህ መንቀሳቀሱ እንግዲህ ሁለት ከባባድ ኦፕሬሽን አድርጎ አሁን ቢያንስ ራሱን ችሎ ረጅም መንገድ ባይራመድም ያው መነሳት መቻሉ መንቀሳቀሱ ምን ሆነ መሰላችሁ እንትን ነበር አሁን ለምሳሌ እንደ ዛሬ አይቸው ሄድኩና እንደ እንደ ነጋታው የቀየሩት ነበረ ቦታ ማለት ነው። ከዛ እንትን ማለት አይቻልም መግባት አይቻልም። አዲስ የቀየሩት ቦታ ላይ አዲስ ስለሆነ ሁሉንም ነገር እስኪ ግባቡ ድረስ ሙሉ እንትኑ ነው ወደዚህ የተቀየረው እስኪ ለማመዱት ድረስ አይቻልም መግባት አሉኝና አይቻልም መግባት ብለው ወረቀት ጽፈው ሰጥተውታል። ኦልሬዲ ትላንትና ማታ ስሄድ አንብቤዋለሁ። ስለዚህ አልገባም አልኩት፣ አልጠይቃቸውም። ምክንያቱም በዙክ ስለማይፈቀድ ጠያቂ አይፈቀድም ተብሏል። ለአንድ ቀን ማለት ነው። ግን ትሮስቴም ለአንድ ቀኑን እንዴት ነው? እሱን ማየት ስለፈለኩኝ ልምጣና አንተ ወደ ውጪ ወጥተህ ውጪ ላይ እንገናኝ አልኩትኝና መጣሁ። አዲሱ አንዲሱ ማለት በጣም ረጅም መንገድ ነው የምትራመዱት፣ እንዲቀጥ ቀጥ ብላችሁ ተራምዳችሁ ምናምን ነው የምትመጡት እና ግራ ይገባል። ሳየው እሱ ሚሌ ሌላ፣ እኔ የምጠብቀው ሌላ ቦታ በቃ ግራ ገባኝ። አንዴ ወደ ላይ ሄዳለሁ፣ አንዴ ወደ ታች እመጣለሁ። በቃ መገናኘት ሲያቅተን እንደምንም ብለ ተራምደህ ና አልኩት፣ እኔ ያለሁበት ቦታ ና እና ስለው ዊልቸር ሲጠይቃቸው አዲስ ስለሆኑ ዊልቸር መስጠት አልቻሉ። ኦልሬዲ መተኛት አለበት አሉት። ከዛ ኦኬ ብሎ እራሱ ብድግ ብሎ እንዴ፣ ስንትና ስንት መንገድ ነው ተራምደህ መጣው።

ከዛም ግን እንዴት እንደሆነ አላውቅም፣ እግዚአብሔር እኔ እንጃ የእናንተም ጸሎት ይሁን ምን ይሁን አላውቅም። መግባት አይቻልም የሚሉትን እኔን አስገቡኝ። ያን ቀን ገባሁኝ። ቀኑ ሙሉ ከሱ ጋር መዋል ቻልኩኝ። ከእንደገናም ደግሞ ማምሸት ኖርማሊ እስከ 20 ሰዓት ነው የሚፈቀደው አይደል? እስከ 20 ሰዓት ነው የሚፈቀደው። እኔ ግን ግንባሬ ላይ የሆነ ነገር እግዚአብሔር አድርጎልኝ አለ መሰለኝ፣ ዜሮ ዜሮ ሰዓት ነው የምወጣው ሰዎቹን ላይ መጡና መጨረሻ ላይ ይሄ ሙቀቱን ሊለኩት ሲገቡ ማታ ላይ ያው ደናደር ብለው ሊሄዱ ሲመጡ ራሱ ያዩኝና ደናደሩ ብለው ይሄ ውጭ አይሉኝ እስከ ሀያ ሰዓት ነው በቃሽ ውጭ አይሉኝ ማርያምን እኔ ይገርመኛል እንዴ ይሄ ልጅማ ፈጣሪ ይወደዋል እላለሁ እግዚአብሔር እሱን እግዚአብሔር ይወጣዋል። ጀርመን በመሆንህ እግዚአብሔርህን አመስግን። ሀገር ቤት ቢሆን አኖሩ ምንም የምታግዙት ነገር የለም። ጋይዝ ጸሎት ብቻ ጸሎት ብቻ። አሁን በጣም ደህና ነው፣ ጌታ ያዳነህ። አሁን ብቻ ጌታ ያዳነህ። አንብቤዋለሁ። ሀረጊ ነው። እሱ ስልክ የለውም። ቁጭ ብሎ ነፋስ ሆነ እንትን እያለ ነው። እንግባብ ናይ ኔ ግዴታ አይደለም። ሌላ ጊዜ እንገባለን። ልጃለሽ ተናግሬያለሁ ከዚህ በፊት አሜን አሜን።